ወታደረችኝ የሌለኝን ምን ምን ይሄ ሁሉ ነገር እኮ እዚህ ድረስ

ወደ ላይ ልሽና ብለሻል፣ ማለት ነው አረብ ስማምቦል። ለፍቅረኛሽ እንኳን ክብር ይኖርሽ። እንዴት እንዴት ነው የምትናገሪው? ዲፕስ ማምቦል ምንድን ነው የሚባለው? ይብላኝ ለወለደሽ። ያገባሽስ ይፈታሻል ይባላል። የአገሬ ሰው ስለሆነ ማለት ነው። ትናንት ሀይሜን እንደዛ ስደበድቤ ዝም አለን ማለት ነው። ብሩክ ነው ትናንት ማታየው ሀይሜን ያስደበደበው ማለት ነው። ይልግ ያጋም ማለት ነው። ዛሬ ደግሞ እንዴት እንዴት ነው የምትናገር? እንዴት እንዴት ነው የሚያደርግሽ ማለት ነው። ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ስፋ ለመደንንም ቪዲዮ ከተመቻቸው ላይክም፣ ሰብስክራይብ ምሽሄሉም ማድረጋችሁን ታደረጋላችሁ የኔ ውዶች፣ የኔ ማሮች፣ ስወዳችሁ ስከረበትላችሁ ማለት ነው። ያው አንደኛ ዳኒ ማለት ነው ዳኒ አንደኛ ለሰው ልጅ ክብር ኖሮክ ይህን ቪዲዮ ስለሰራህልን በጣም ደስ ብሎኛል ማለት ነው። ለምን ያለውን ነገር ስለ ሀይሚ ስለ ምግባሯ ሁሉን ነገር ስለተናገርክ አያም ሪስፔክት አደርግክ ማለት ነው። ለምን እንደሆነ ታውቃለህ? የሰው ልጅ ሰው በሚሰጠው ልክ ነው ለሰው የሚሰጠው ማለት ነው። ሰው ስታከብረው ያከብርካል፣ ስትንቀው ይነቅሃል። ኤቭሪቲንግ ብዙ ነገር ስታደርገው ያደርግሃል ማለት ነው። አንደኛ ሀይሚ የመጣችበት ሙንንት ትናንት ም ሀይሚ ተናግራለች። እኔ ስለ ብሩክ ስለ ክሱ ለማስቆም ነው እንጂ እኔ ከዳኒ ጋር ሌላ ነገር ኖሮኝም አይደለም ወደፊትም የሚኖረኝም ነገር አይደለም። ሲቀጥል ደግሞ ዛሬ ራሱ ሲናገር ነበረ ዳኒ ማለት ነው ስለ ሀይሚ ያለው ሀይሚ ማለት ኖርማል ክብር ያላት ሴት ናት። ኖርማል እንዳ ተራ ሴት አይደለችም። ኢቨን በቃ ይሁን አንድ አይደለ በሰው የምትቀኑት አይነት ሰው ወይኒቼ ሴት እኮ እንደዛ በሆነ ከዚህ እንኳን መማር ትቻለች ሶሴ ማለት ነው እየሻርል ምን ያህል ለዳኒ ያለው ለሀይም ያለውም ክብር ዳኒ እንዴት እንዳሳየ እኔ ላንቺ አልነግርሽም ማለት ነው። ሲቀጥል የተናገረበት እንትን በጣም ደስ ይላል ማለት ነው። ሲቀጥል አዎ ለምን መታሻት ላለላሽው ነገር አንደኛ ምንም ነገሩን ስሜቱን ሳታቂ ምንም ነገር ሳታይ ሳትጨብጭ ምን ሳት ነው በደፈናው ባለፈው ቤት መቶ እንደዛ ቃስ ወርውረሽ ሄድሽ ምን አልሽ ከዛ በኋላ ደግሞ እንትን ተናገርሽ ማለት ነው ተሳደብሽ ትናንት ደግሞ እንደዛ እንደዛ ብዙ ብዙ ነገር ተናግረሽ ልጅቷን መተሻት እሷ ብሩክ ቁጭ ብሎ ብሩክ እጇን እሷን ይዞ አንቺ መተሻት ሄድሽ በእሱም ዝም ዝም ማለት እንደ አንቺ ለባልሽ ለፍቅረኛሽ ክብር ካሌለሽ ለሰው ልጅ ክብር ካሌለሽ፣ እንዴት ነው ሌላውን ነገ ከሌላ ሰው ጋር ነገ እንዴት ነው አብራችሁ ኑራችሁ አብራችሁ አንድ ቤት ውስጥ የምትኖሩት? ወንድሞቹን እህቶቹን አስተዋውቆኛል አለ እንዴ። ቅራለክ እንዲህ እሷ ስለ ተነካችብክ እንዴ ረተይ ምንድን ነበረ አፍ ሲለካ ጭንቅላት ይታያል፣ ይላል ሰው ማለት ነው። እና አንደኛ አንቺ አፌሽ ስከፍች እንደዛ የአንቺ ማንነትንሽ አንቺ ያደግሽበት ሁኔታ ነው የሚታወቀው ማለት ነው። ሁለተኛ ነገር ደግሞ ከዳኒ ጋር ምንም ያህል ነገር ብትጣሉ፣ ምንም አይነት ግንኙነቱ እንኳን ቢኖራችሁ፣ ለምትናገሪያቸው ነገሮች ለከት መኖር አለብሽ ማለት ነው። ይሄ ሚዲያ ነው። ዘላለም ነገር የሚቀመጥ ነገር ነው። አንደኛ አንቺ በአለባበስ ሲወጥ አለባበስ የለበሽ እንግሊዝኛ ስለወረሽ ፐርፌክት ነኝ ብለሽ እንዳታስብ። የሰለጠንኩ ነኝ፣ ዘመናዊ ነኝ ብለሽ እንድታስብ ልትችይ ትችያለሽ። እንግሊዝኛ ማውራት ደግሞ የጉብዝና ጥግ አይደለም። አንጭር ቀሚስን መልበስ የጉብዝና ጥግ አይደለም። እውነት እንዳለው ከሆነ ዳኔ ራሱ ሊያሳፍር ክብሬን እንኳን አዋርድኩ ነ ምንብቤት ፈልገሽ ነው የአምፕራንክ ተመካክረሽ የሰራሽው ማለት ነው። ሀይሚ እኔ በአይኔ አላየሁም ዳኔ ጸጉሯን ሲያሻሻት። እውነት ለመናገር ማለት ነው አንቺ ነሽ ለዞም እውነት ከተባለ አልጋ ላይ ተቀምጠሽ ይሄ እንደዚህ ክፍት ያለ ልብስ ዛሬ ለብሰሽ የመጣሹ ያው ያን ቪዲዮ ለማስታወስ ነው ወይ ያኔ ከብሩክ የነበረው ቪ ልብስ የለበሽ ብሎሽ መጥቶሻል። እንትን ያልሺው ማለት ነው የተናገርሹ ይህ ሀይሚ፣ ስለ ብሩክ ትናንትም ሰምጥሸዋል እንዳ እርግጠኛ ነኝ ቪዲዮን ሀይሜ የሰራችውን ቪዲዮ ድብና ርግጠሽ ታየዋለሽ እኔ በምን ምክንያት እዛ ጋር ሊያዳምጡኝ ስላልቻሉ፣ በምን ምክንያት እዛ ጋር እንደተገኘው ማንም ሊያቅልኝ አልቻለም፣ እዛ እዛ ቤት የተገኘሁት ምናምን ብላ እንትን ተናግራለች ማለት ሲቀጥል፣ አመንሽም አላመንሽም መቀበል ያለብሽን ነገር ተቀብለሽ መስማል ያየሸውን ነገር አምነሽ ነየርሹ ማለት ነው። ግን የሰው ልጅ የሚባል ነገር እርግጥ የሚባል ነገር አለ። ስክን ማለት የሚባል ነገር አለ ማዳመጥ የሚባል ነገር አለ። መስማት የሚባል ነገር አለ። ስሰሚ ነው ለመፍረድም ለመውሰንም የምትቾኪው ማለት ነው። ግን ሳሰሚ በደፈነው ይሄ አንቺ ወደዛ እያልሽ ፍቅረኛሽንም እያንቋሸሽ መናገር አች ይሄ አያስፈልግም። ገባሽ አደለ ግን አንቺ ትልቁ ነገር ክብር ሲኖርሽ ነው። ለሰው ልጅ ክብር ክብር ሲኖርሽ ነው። አንቺ አንቺ እንድትከበር ይመርሽ። አሁን ዳኒን ዛሬ በጣም በጣም ቡርድ ባለ መልክን በቃ እንዴት እንዴት እንደምትናገሪ ስማ አይጣል ነው ግን እና እሱ አንቺ አናቱ ላይ ቅቤ እኮ እየቀባሹ አይደለም። መልካም ነገር እየተናገርሽ አይደለም። ዳኒን ስርዓት ያዝ፣ እንዴት እንደምትናገሪ አንቺ ስርዓት ያዥ። አቤት እንዴት ጠራኸኝ ምናምን አይባልም። መጀመሪያ ሰው ሰላም እንዴት ተጣልታችሁ ቢሆንም እኮ አብራችሁ ጥሩ ነገር አሳለፋችኋል፣ አይደለም ሲጀመር ስለምትወጁ ስለምታፈቅ በጓደኞች እያስደወች አስታርቅኝ ስልኬን አያነሳለኝም እያልሽ የምንለምኙ ማለት ነው። ሀይሚኮ ዳኒ ሲጠራት አምስት ስድስት ጊዜ ደውሎላል ነይ። እሱንም ጀስት በብሩ ጉዳይ ለማውራት ነው እንጂ ሌላ ነገር ኖራቸውም አይደለም። ሀይሚና ዳኒ ማለት ነው ግን እውነቱን ነው አንድ ሰው ጥሩ ግንኙነት ካለው እንትን ካለው ጀስ እንደ እህት የሚያስባት ከሆነ እውነቱ ነው ለመታሻት ማለት ምንም ያስከፋ ነገር አይደለም። አንቺ ግን ለምን እንዴት እሷ እና እሷ እኔ ስመታ ደስ እያለ እሷ ስትመታ ምናምን ብለሽ እንደዚህ መናገርሽ ተገቢ አይደለም ማለት ነው። ለምን አያስፈልግም ሲጀመር ማለት ነው። ምንም ሊሆን አይችልም ማለት ሲጀመር ደግሞ አልፈልግሽም ማጠገብ ያትድረሽ ካለሽ ያ ሰው አልፈልግሽም ነው። እየደወሽ ማግኘትም እንትን ማለትም አይጠበቅብሽም ሲጀመር ማለት ነው። ግን አንዳንድ ጊዜ እኛ ስንባል በጣም ብዙ እሱ እንትን ጋር በጣም የሆነ ጊዜ በጣም ታሳዝነኝ ነበር። በቃ ትግስቷ ምናምን ሀይሚን እንደዛ ስትናገራት ምናምን ብዬ ብዙ ነገሮችን አይቼ የነበረ ማለት ነው። ግን ያ አይደለም ግን ትናንት እንዴት እንዳናደደችኝ ሀይሚን ስትመታ ማለት ነው። ከዛ ደግሞ ዛሬ ብላ ብላ ደግሞ ይቅርታ እንደማለት ሶሪ እንደማለት እሷ ተለካችብክ የምትወዳት ልጅ በቃ ያሉን ያሉን ንግግር ማለት ነው። የኔ ያንተ ሲሆን ጥሩ ነው፣ ደስ ይላል። የኔ ሲሆን እንዴ አንቺ። ለተመልካች እንኳን አልጋ ላይ ያለው ነው ሶፋ ላይ ያለ ነው ሌላ ግንኙነት አለ የሚባል ማለት ነው። ሶፋ ኖርማል ሰው የሚቀመጥበት ነው። አልጋ ግን ባልና ሚስት የሚተኛበት አልጋ ላይ አንቺ ማለት ከፍቅረኛው ጋር የሚተኛበት አልጋ ላይ ነው የተገኘሹ። እሱም ቁራቁት ጡትሽ ብቻ ነው የተሸፈነው። ተመልካች እንኳን ቢፈርድ በጣም የሚያስጠላ ነው። ፎቶ አነሳሳችሁ እንኳን በጣም የሚያስጠላ ነው ማለት ነው ግን አንዳንድ ጊዜ የሆነ ጀስተኛ ተረድተንሽ ነው ወደ ለአንቺ አዝንን ነው። ትዕግስቷ በቃ ተረዷት ይቅርታ ብላለች፣ መጀመሪያም ብዙ ጊዜ ይቅርታ ብላለች ምናምን ብለን ለአንቺ ደግፍን፣ ግን ትናንት በዛ በዛ ብሎ ብሩክ እጅሽን እያስያዘ አስመታሽ አስመታ ታይሚን ለአንቺ አግዞ ዝማን፣ ዛሬ ደግሞ መተሽ አንቺ እሷን እንዲህ ነው እንዲህ ነው እንዲህ ነው ነው ማለት አይችም። ይህን ያለ መስመር አትለፊ። ሲጀመር ማለት ነው ለምን እኛ ሃይሚን የሚነካብንን የሚነካብን ሰው አንወድም። ሃይሚ ማለት የጋሽ ልጅ ተቆንጥጣ ያደገች ስርዓት ያላት ልጅ ናት። ለዛ ስርዓት ከሌለው ሰው ጋር ሃይሚ ልትወዳደር አችልም ማለት ነው። ለምን ዳኒ ራሱ የመጀመሪያው ሀይሚ ማለት ክብር ያላት ሴት ናት። ለምን በጣም ከብሩክ እንኳን ተጣልታ አየሽ ለብሩክ የምታስብ ሰው ናት። የብሩክ ሀስንት እንሚላት ብሩክ የታስሮብኝ እንደዚህ ሆንብኛል ብሩክ የታስሮብኝ ይሄ እንዲሆንብኛል የሚለውን ነገር የምታስበው እንጂ ያን አላሰበችም። አንቺ ግን ስድብ ነው። ኢቨን እንኳን እንደዛ ተመቶ ጀስት ፕራንክም ቢሆን እንደዛ ተመቶ ፍቅረኛሽ፣ አንቺ ግን የሄደሽ እዛ ሰው ቤት ድንጋይ መወርወር ከባድ ነው።